በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም። ሰኔ 25 በዝች ቀን ከሰባ ሁለቱ አርእት አንዱ የጸራቢው የዮሴፍ ልጅ ሐዋርያው ይሁዳ በሰማዕትነት ሞተ። ይህም ሐዋርያ በብዙ አገሮችም ሰበከ። ወደ አንዲት ደሴት ገብቶ በውስጧም ሰበከ። ሰዎቹም በጌታ አሳመናቸው። ቤተ ክርስቲያንም ሰራላቸው፣ በቀናች ሃይማኖትም አጸናቸው። ከዚያ ወደ ሮሃ ሀገር ሄደ። የሮሃ ንጉስ አውጋኒዮስን ከደዊ ፈወሰው፣ የክርስትና ጥምቀትንም አጠመቀው። ከዚያ ደግሞ ሃራብ ወደሚባል ሀገር ሂዶ በውስጧ ሰበከ፣ ከሰዎቹ ብዙዎቹን አጠመቃቸው፣ ቤተ ክርስቲያንም ሰራላቸው የዛችም ሀገር ገዢ ይዞ ጽኑዑ ስቃይ አሰቃየው። ችንካሪ ያለው ጫማ በእግሮቹ ውስጥ አድርጎ አንድ ምዕራፍ ያህል አስሮጠው። ከዚያ በኋላ ሰቅሎ በፈላጻ ነደፈው። ክብር ይገባውና በጌታችን እጅ ነፍሱን ሰጠ። ከመከራውም አስቀድሞ ለምእምናን መልእክትን ጽፎ ላከ። እርሷም ከሐዋርያት መልእክቶች ሰባተኛ የሆነች ሚስጢርን የተመላች ናት በእርሷም ብዙዎች አርማኔዋን ክብር ይገባውና ጌታችን ኢየሱስ ክርስቶስን ወደ ማመን አስገባቸው። እግዚአብሔር ምስጋና ይሁን፣ እኛንም ጸሎቱ ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛም በዝቺ ቀን ለአባቶች ሊቃነ ጳጳሳት አርባ አራተኛ የሆነ የእስክንድሪያ ሊቀ ጳጳስ ቅዱስ አባ ጴጥሮስ አረፈ። ይህም አባት ከመሾሙ በፊት የማርቆስ መንበር ላይ ሊቀጳጳሳት ለብዙ ዘመናት ኖረ። የእስላሞችም ንጉስና መኳንንቶች አልፈቀዱላቸውም ነበርና ከዚያ በኋላ ሃይማኖቱ የቀና ደግ መነኩሳን በእስክንድሪያ ከተማ ላይ ተሾመ። ያን ጊዜ የአገር ሽማግሌዎችም ወደ እርሱ ተሰብስበው ሊቀጳጳስና እንደሌላቸው ሀዘናቸውን ነገሩት። እርሱም ደብረ ማህዋ ወደሚባለው ወደ ደብረ ዘጋግ ወጥተው እንዲጸልዩ ለራሳቸውም ሊቀ ጳጳሳት እንዲሾሙ አዘዛቸው። በዚያም ነገር ደስ ብሏቸው ቀሲስ አባ ጴጥሮስን ወስደው ሊቀ ጳጳስና ሾሙት። በእርሱም ደስ አላቸው። በዚያም ወራት የአንቆጽያ ሊቀ ጳጳሳት አባ ሳዊሮስም ሞተ። የአንቆጽያ አገርም ያለ ሊቀ ጳጳሳት ትኖር ነበር። የአንቆጽያ ምእምናን ለእስክንድሪያ ከተማ አባ ጴጥሮስ እንደተሾሙ በሰሙ ጊዜ እርሱም የተማረ ደግሰው ለአንቆጽያ ሾሙ። ስሙም ታውፎኖስ ይባል ነበር። እርሱም ከአባ ጴጥሮስ ጋር ተስማማ። እርሱም ስለ ቀናች ሃይማኖት በመልእክተኞቻቸው ይገናኙ ነበረ። ከእነርሱም እያንዳንዱ በባልንጀራው ምክር በጾለትና በቅዳሴ ጊዜ ይሰብክ ነበር። ወደ ሀገራቸውም መግባት አልተቻላቸውም ነበርና አባ ጴጥሮስም በግብጽ ደቡብ በአንባንያ ገዳምና በዝጋግ ገዳም ይኖር ነበር። አባ ታውፎኖስም ከአንቆጽያ ከተማ ውጭ በአፍቆንያስ ገዳም ይኖሩ ነበረ። በዚያ ወራት ከእስክንድሪያ ከተማ ውጭ ሰባት መቶ ገዳማትና ሃይማኖታቸው የቀና ምዕምናን ያሉባቸው ሰላሳ ሁለት መንደሮች ነበሩ። በግብፅ አውራጃ ሁሉና በላይኛው ግብጽም በአስቄጥሮስ ገዳማት የሚኖሩ መነኩሳት እንዲሁም ኖባንና ኢትዮጵያ በዚያ አባ ጴጥሮስ ሰልጣን ስር ነበሩ። እኒህ ሁሉ ሃይማኖታቸው የቀና ነበር በትእዛዙ ጸንተው ይኖሩ ነበረ። እርሱም በቀናች ሃይማኖት ይጸኑ ዘንድ ወደ እርሳቸው መልእክተኞችን መጻፍ አያቋርጡም ነበረ። የእስክንድሪያ ገዳማት ሁሉና መንደሮችም እየዞረ ያስተምራቸውና ይመክራቸው፣ ያጽናናቸውም ነበረ። ከእርሱ በኋላ ሊቀ ጳጳሳት የሆነ ቅዱስ ናው አዋቂ የሆነ ደቀ መዛሙር ነበረው እርሱም በሊቀ ብብስናው ስራ ሁሉ ይራዳው ነበር። ይህም አባት ጴጥሮስ አንዳንድ ጊዜ ወደ እስክንድሪያ ከተማ ይገባ ነበር። የሰዎቹንም ስራዎችን ተመልክቶ ያስተምራቸውና በሀይማኖት ያጽናናቸው ነበር። በአስራ ሁለት አመት የሹመቱ ዘመን እንደ ሐዋርያት መንጋዎችን እየጠበቀ እንዲህ በሹመቱ ኑሮ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን።